ክርስትና የማይመቸው ለኢንዲቪጁዋሊስቲክ ላይፍ ነው። ማለት ቢ ኢንዲቪጁዋል። በክርስትና ውስጥ ልንሆነው የማንችለው ነገር ምንድን ነው? ኢንዲቪጁዋል። ይቅርታ አድርጉልኝና ኢየሱስ ክርስቶስን እንደ ግል አዳኝ መቀበል የሚባለው ነገር በጣም በጣም ገኖ የወጣው መቼ ነው ታውቃላችሁ? በ19 አርባዎቹና ሀምሳዎቹ በቢሊግርሃም ክሩሴድ ላይ ቶስ እንደግላዳኝ መቀበል የሚለው በጣም ገኖ የወጣው። ከዛ በፊትም ትንሽ ይባላል ግን ቢብሊካል ኮንሰፕት ግን አይደለም። ምክንያቱም ኢየሱስ ክርስቶስ ለምንድነው? ይሄ ኢየሱስ ክርስቶስ እንደ ግል አዳኝ መቀበል የሚለው ነገር በጣም ጠንክሮ የመጣው እና ሁላችን የወሰድነው ለምን ነው ታውቃላችሁ? ክርስትና የማስ እምነት እየሆነ መጣና የሕዝብ ሃይማኖት እየሆነ መጣና ምንድነው ይሄ ሶሻል ሳልቬሽን ይባላል፣ ሶሻል ኢቫንጀሊዝም ይባላል። ምን ማለት ነው? በቃ አባወራው ዋናው እንትን ከሆነ ሃይማኖቱ ከስር ያሉት ሁሉ ባይዲፎልት ያንን እየተከተሉ ይሄዳሉ። ማለት ኮንቨርዥን ላይኖር ይችላል፣ ይገባቸዋል ባለ ግኖት ያ ልምምድ፣ ያ ከጌታ ጋር መገናኘቱ ሳይኖር እንዲሁ በቃ ሃይማኖታቸው እንትን ነው እየተባለ ነው። ስለዚህ እዛ ጋር ምን አስፈለገ? ክርስቶስን በግል ማወቅ አለ ተብሎ ለዛ ችግር መፍትሄ ነው የመጣው። ግን ኦሪጂናሊ ስናየው፣ መጽሐፍ ቅዱስ ላይ ስናየው ግን ክርስቶስን የምንቀበለው የግል አዳኛችን አድርገን አይደለም ለሁላችን አዳኝ ነው። አሁን ጳውሎስ አንደኛ ቆሮንቶስ ምዕራፍ አንድ ላይ አንደኛ ቆሮንቶስ ምዕራፍ አንድ ላይ ሲጽፍ ለማን ነው የሚጽፈው መሰላችሁ? በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ፣ ወንድሙም ሶስቴንስ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ስሙ በክርስቶስ ኢየሱስ ለተቀደሱት የእነርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ይላል። ይህን ልድገምላችሁ። የእነርሱና የእኛ ጌታ የሆነው የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩ። ተመልከቱ። ማመን ማለት መዳን ማለት ምን ማለት ነው ካላችሁ፣ ምን ስናምን መንፈስ ቅዱስ ወስዶ በክርስቶስ አካል ውስጥ ምን ያደርገናል? ያጠምቀናል። ራይት? ምንድን ነው የሚያደርገን? ያጠምቀናል በክርስቶስ አካል ውስጥ ስለዚህ ምን ማለት ነው መዳን ማለት በመንፈስ ቅዱስ አማካኝነት በክርስቶስ አካል ውስጥ መጨመር ማለት ነው ክርስቶስ አካል ውስጥ መግባት ማለት ነው አለቀ ስለዚህ እንደ ግል ነው የተቀበልነው የእኛ ሊመስለን ይችላል ግን ምንድን ነው የሆነው ግለኝነት ፍቶ አካል ውስጥ ነው የገባ?